ሰላም። የሁለት መንግስታት የሀገር ፍቅር ስሜትን ነው ትንሽ ለመገምገም ሞክረው። የኢህአዴግን ዘመን በደንብ ነው ማውቀው። ምክንያቱም ከኢህአዴግ ጋር ሰርቻለሁ። የመጀመሪያ ስራዬ መንግስት ስራ የሚባል ማውቀው የኢህአዴግ ነው። ይነስም ይብዛ በትንሽ ቢሆን በአመራርነት ደረጃም በተራ ሰራተኝነትም ደረጃ ስለነበርኩ፣ እድሜም በጣም ወሳኝ እድሜ ላይ ስለነበርኩኝ ኢህአዴግን መንግስት አውቀዋለሁ፣ በደንብ ነው የማውቀው እውነት ለመናገር። እና ምንድን ነው ኢህአዴግ የሀገር ፍቅር ስሜት ብለን የምናወራው የሀገር እኔ በጣም ትዝብት የሚሆንብኝ ነገር ምን መሰላችሁ ኢህአዴግ እንግዲህ የምንለው ህወሀት እና ሌሎች ተባባሪ ፓርቲዎች ተብሎ የተቋቋሙት ናቸው ኦህዴድ ብአዴን ዶህዴግ ብለን ነው ኢህአዴግ የምንለው እነዚያ ከህወሀት ጋር ሲደባለቁ እና የኢትዮ ኤርትራ ጦርነት ጊዜ የመጀመሪያው ጦርነቱ የተነሳ ሰሞን አብዛኛው ሰው ምን አገባኝ ብሎ ነበረ። መሀል አገር ሰው ምን አገባኝ። ምክንያቱም መንግስቱ፣ የእኛ እንዳልሆነ እያሳየን ነው። ምን አገባን ብሎ ቁጭ ብሎ ነበር። ከዛ መቼ ነው የተነሳው ካላችሁ፣ አይደር ትምህርት ቤት ውስጥ በህጻናት ላይ የአየር ድብደባ ተደረገ ተብሎ ያ ቪዲዮ ከታየ በኋላ ሰው ተተለተለ ወደ ውትድርና ለመሄድ በተለይ የቀድሞ ጦር አባሎች እኔ ያን ጊዜ በመንግስት ስራ ላይ ስለነበርኩ መጥቶ የሚመዘገቡትን ሰዎች እናይ ነበር። ጥርስ ስራፋ ነው፣ ሱሰኛ ነው፣ እድሜ ገፍተዋል፣ እድሜ አንሰዋል ብሎን የመለስ ነው ሰው ከሄደው ሰው ይበልጣል። በቃ እጅ ካልተዋጋው ነው ያሉ ሁሉም ሰው እና ያን ጊዜ አፋር አለ በሎ፣ ቤኒሻንጉል አለ በሎ፣ ጋምቤላ አለ በሎ፣ ደቡብ አለ በሎ ብሎ ያ የሚዘፍነው ዘፋኝ ለማነሳሳት ልክ ጥላውን እልፍነህ አሸው እንዳለው ያን ዘፈን የዘፈን የነበረው ሰውዬ ስልክ ቀጣጥልሃል ተብሎ እሱን እንኳን በከፋ ሁኔታ አይደል ያባረሩት። አሁን በህይወት የለም ነው የሚባለው ሰውዬ አይደል። እና ኢህአዴግ ውለታ ቢስነቱም ከጎን ልነግራቸው ነው። ያን ጊዜ ከግራ እስከ ቀኝ ሁሉም ተመመ። ኢትዮጵያ ኢትዮጵያ የሚል ነበረ ዘፈን የነበረው ድሮ ሽለላ የተከለከሉ ሽለላዎች ሁሉ ተሸለለባቸው። ኢትዮጵያዊነትን አንድነትን የሚቀሰቅሱ ዘፈኖች ተዘፈኑ፣ ግጥሞች ተጻፉ፣ ቲያትሮች ተሰሩ። ሰው ተነሳሳ ሄደ፣ ተዋጋ። እንግዲህ ውጤቱን ሁላችን የምናውቀው ነው። ከዛ በኋላ ልክ ጦርነቱ ጋብ ሲል ደግሞ ምን መጣ? እነዛ የተጨቆኑ ፎቶቸውን አንጥፎ የለምኑ የነበሩት በሀገራቸው ሀያ አመት ሰላሳ ዓመት አገልግለው ጡረታ እንኳን ሳይሰጣቸው እንደ ውሻ የተባረሩት አገር ተወረረ ብሎ ተመልሶ ሄዶ የሞቱት መቶ የተረፉትም እንደገና አገለሏቸው። አስቀጠሏቸውም በሰራዊታቸው ውስጥ አላስቀጠሏቸው የዜግባ የሚባል ነገር ሳያደርጉላቸው እንደገና መልሶ በተኗቸው ከዛ ቀጠሉና ምን ሆነ ያ ሁሉ ኢትዮጵያዊ ሄዶ የሞተበት ነገር ትግራይ ኢትዮጵያ ስለሆነች ነው ሌላ ምን ትርጉም የለውም ኤርትራ ኦልሬዲ ራሷን የቻለች ሀገር ሆናለች አሁን ትግራይ ኢትዮጵያ ነች ትግራይ ኢትዮጵያ ስለሆነች ሁሉም ኢትዮጵያዊ ሄዶ ዳር ድንበሩን የማስከበር ግዴታ ስለነበረበት ተዋጋ ይሄ የመንግስት ጉዳይ አይደለም የሀገር ፍቅር ስሜት ነው ከዛ ውጭ ሀገር ከተማረ አንድ ጣሊያን ሀገር ካገኘሁት የትግራይ ልጅ ከሆነው ሰው ጋር ዲስከስ ስናደረግ ስለዚህ ጦርነት ምን አለ፣ እሱ የሚያደንቀው ፕሮፓጋንዳውን ነው። አነሳሳ ናቸው ነው እንጂ በፕሮፓጋንዳ ቀሰቀስ ናቸው፣ የኛ ፕሮፓጋንዳ ብቃት ነው ብሎ መሀል ሀገር ሰው ምለው፣ እኔ ሌላው ብሄር ማጠቃላይ መሀል ሀገር ሰው ምለው፣ ያን በእነሱ የፖለቲካ ችሎታ እንጂ በህዝቡ ፍላጎት እንዳልሆነ አድርጎ ሊያስረዳኝ ሞከርና እሱን ተውኩት። እና በኋላ ላይ አሁን ደግሞ ባለፈው ጊዜ የፌዴራል መንግስቱና የትግራይ ክልል ውጊያ ሲያደርጉ ልክ በመሀል ሀገር የነበረው ተመሳሳይ ነው። ምክንያቱም ትግራይ እንገነጠላለን ምናምን የሚል አይነት ነገር ያወሩ ስለነበረ፣ ሌላውን የሚሰድቡ ስለነበረ ለምሳሌ አያቴም ሙርከኛ ነው፣ አባቴም ሙርከኛ ነው፣ እኔም ተማርኬያለሁ በል እያሉ በቴሌቪዥን ሲያሳዩን የነበሩ ሰዎች እኛ ኢትዮጵያዊነታችንን አምነን እንደነሱ ስንዋጋ እነሱ ግን ኢትዮጵያዊነታችንን ጥሩ ቀን ሲመጣላቸው ኢትዮጵያዊነታችንን የሚክዱ አይነት ሆኖ ሲቀርቡ ይሄ የትግራይ ህዝብ አይደለም፣ የኤሊቶቹና የፖለቲካ መሪዎችና የህወሓት ችግር ነው እየተናገሩ ያለው ይሄ ነገር። በጨነቃቸው ጊዜ ኢትዮጵያዊ ሁኔታዎች ትንፋሽ ሲሰበስቡ ደግሞ አይደለንም የሚሉ አይነት ፖለቲካ ነው የሚሰሩት። አሁን ደግሞ ብልጽግና እንደዛ ነው የሚያደርገው። ብልጽግና ምን ያደርጋል? ኦሮሚያ እስከ ትግራይ ድረስ ነው ክልሉ ይልሃል። ከዛ በኋላ ከአዲስ አበባ የኦሮሚያ ነች ይልሃል። ከዛ ሁሉ ነገር የኦሮሚያ ነው ይልሃል። አዲስ ሃገር እየገነባ እንደሆነ ይነግርሃል። አዲስ ሃገር እየገነባ ነው ይልሃል። የኢትዮጵያ ህዝብ ኩራት የሆነውን የአድዋ ድል ማክበር በከተማ ውስጥ አድዋ አደባባይ ላይ እንዳይከለከል ከልክሉ። ከዛ ከሆነ ሃገር ሊጣላ ሲል ኢትዮጵያ ኢትዮጵያ ይልሃል። የሆነ ዋና ቀንደኛ ኢትዮጵያ የሚጠላው ሰውዬ ኢትዮጵያዊነት ምናምን ይልሃል። ሲጨንቃችሁ ልክ የአማራ ልዩ ኃይል ከስንት ጭንቅ እንዳዳናችሁ፣ ልክ መከራው ሲያልፍ እንዴት አርጋችሁ እንዳጠቃችሁት፣ እንዴት አርጋችሁ እንደበተናችሁት። እኔ አማራ ክልል ሳስብ የአማራ ልዩ ኃይልን ነው ማስበው፣ ሁልጊዜ በአይምሮ የሚመጣው። በጣም ዲስፕሊን የሆነ በጣም ብቃት ያለው በጣም ጥሩ የተሰራ ሰራዊት ነበር። አገርን ከመከራ ካዳነ በኋላ የተበላ አሁን የሆነ መከራ ሲመጣ አሁንም ህዝቡን እንቀሰቅሰዋለን ነው አይደለ? ሄደ ተዋጋ አሁንም ተዋጋ ትሏለ ኢትዮጵያዊነትን ካጠፋበት ለምን ይዋጋል ሰው ሀገሩን ከልቡ ላይ ካወጣ በኋላ የሀገር ፍቅሩን ከገደልክ በኋላ ለማን ይዋጋል አዲስ ለምትመሰረት ሀገር እሱ አዲስ ትውልድ መፈጠር አለበት ማደግ አለበት የነበረው ትውልድ ግን መጀመሪያ የሚያየው አርማ ያስፈልገዋል አገሩን ፊቱ ላይ የሳልክ ብስት የተሳለለት አባቶቹን አያቶቹ የሰጡትን አገር ማስቀጠልህን ማሳየት አለብህ በፍቅርና በአንድነት ስልጣን እንደፈለግክ ምራ አገር ግን የሁሉም መሆኑን አሳይ። ሲጨንቃችሁ ኢትዮጵያዊ፣ ጉሮሯችሁ ሲታነቅ ኢትዮጵያዊ፣ ትንሽ ፋታ ስታገኙ ወደ የብሔራችሁ የምትገቡ ማንኛውም ፖለቲከኞች ፋኖም ጭምር እስክንድርን ኢትዮጵያዊ ይላል ብላችሁ ለምታገሉት የምታገሉት እናንተም ያው እንደ ሕወሓት ወይም ደግሞ እንደ ብልጽግና ነው የምትሆኑት ማለት ነው። ኢትዮጵያዊነትን ካልያዛችሁ ለመከራ ጊዜ አትጥሩን፣ ደግፉንም አትበሉ። ምክንያቱም እኛ ኢትዮጵያዊን እንፈልጋለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥ።